ጤና ይስጥልኝ ውዴታና ለቤተሰቦች እንደምን ቆያችሁ። በዛሬው ቪዲዮ ለፊቶ የቆዳ ጥራት ቡግርን ለመቀነስ፣ በፊት ላይ የሚገኙ ጥቋቁ ጠባሳዎችን ለመቀነስ፣ በአጠቃላይ የፊቶን ውበት ለመጠበቅ ምንም አይነት ሳይድ ኤፌክት የሌለው መቶ ፐርሰንት ከዕፅዋት የተሰራ ምርት የፌስ ክሌይ ማስክ ይባላል። ቅርብ ያለው ይህ ክሌይ ማስክ ማን ነው? ጥቅሙ ምንድን ነው? ግብአቶቹ እነማናቸው? ምርቱን እንዴት መጠቀም እንዳለብንና ምርቱን የት ማግኘት እንደምትችሉ ምርቱን ተጠቅመው አርገውጥ ስለሚያገኙበት ከኔካ ይህንን ምርት መሸጥና ማስተዋወቅ ከፈለጉ አብረን መስራት የምንችልበት የስራ ዕድል ስለሆነ ምንም ሳታሳልፎ ብትመለከቱት በጣም እንደምታተርፉበት እርግጠኛ ነኝ። ወደ ቪዲዮ ከመግባት በፊት እንደተለመደው በዚህ ቻናል አዲስ ከሆናችሁ ቪዲዮን ላይክና ሸር፣ ቻናልን ሰብስክራይብ ያድርጉ። እንዲሁም በዚህ ቻናል የሚለቀቁ ቪዲዮዎች ወዲያውኑ እንዲደርሳችሁ መጫንዎን አይዘንጉ። ማንኛውም ሰው የፊት ቆዳው ጥርት እንዲልና እንዲያምር ይፈልጋል። ታዲያ ይህንን ለማድረግ የተለያዩ ቅባቶችን ይጠቀማል። ዛሬ መግዛትና መጠቀም ያለባቸውን ትክክለኛ ምርት ይጠቁማቸዋል። ምርቱ ከሁለት ተፈጥሯዊ ግብዓቶች የተሰራ ሲሆን እነዚህ ግብዓቶች ሬትና ቤንቶናይት ናቸው። ሬት በውስጡ 200 አክቲቭ ኮምፓውንዶች፣ 9 ኢንዛይም፣ 6 ቫይታሚን፣ 11 ሚንራል የያዘ ሲሆን በፊት ላይ ያሉ ጥቋቁር ጠባሳዎችና ነጠብጣቦችን በማስወገድ ቆዳችን ለስላሳ ጥርት ያለና ማራኪ እንዲሆን ያደርጋል። እንዲሁም ቆዳው ተሎ እንዳያረጅ ከፀሐይ የሚመጣ ጉዳትን ለመቀነስ የሚረዳ ሲሆን ቤንቶናይት ደግሞ የእሳተ ገሞራ አመድ ነው። ቤንቶናይት በሚፈት ላይ ያሉ አምሳ ንጥረ ነገሮችን የያዘ ነው። ለምሳሌ ሲሊካ፣ የሞቴ ቆዳ ሴሎችን የሚያረግብ ካልሺየም፣ ቆዳችን እንዲተጣጠፍ የሚያደርግ እንዲሁም አይረን በቆዳችን ውስጥ የሚገኙ መርዛማ ንጥረ ነገሮችን ማክሸፍ የሚችል ንጥረ ነገሮችን በውስጡ ይዟል። በአጠቃላይ ቤንቶናይት ለቆዳችን ያለው ጥቅም አንደኛ ቆዳን ያጸዳል፣ ሁለተኛ የቆዳ ኢንፌክሽንና ቡግርን ይቀንሳል፣ ሶስተኛ መርዛማ ንጥረ ነገሮችን ከሰውነታችን ያስወግዳል አራተኛ ዘይታማ ቅባቶችን ከሰውነታችን ያስወግዳል ታዲያ የእነዚህ ግባቶች ውህድ በኢቲኬር ካምፓኒ የሚመረት አልበንት በመባል የሚጠራ ሲሆን እጅግ በርካታ ጥቅሞች አሉ ከእነዚህ መካከል አንደኛ ሁሉንም መርዛማ ቆሻሻዎች የሞቱ የቆዳ ሴሎች ቅባቶች ባክቴሪያዎች ዘይቶች ከቆዳችን ወደ አልበንት ፓውደር ይሄዳሉ ሁለተኛ በተመሳሳይ ሰዓት ከሬት 226 ንጥረ ነገሮች ከቤንቶናይት አምሳ በድምሩ 276 ንጥረ ነገሮችን አልበንት ፓውደሩ ወደ ቆዳችን ይገባሉ። ሶስተኛ ለፊታችን ለቡግር ቦታዎች መጠቀም እንችላለን፣ እንዲሁም የእግር ሽታ ያለበት መጠቀም ይችላል። አራተኛ ቆዳችን የሚተጣጠፍና ለስላሳ ያደርገዋል። አምስተኛ የኮላጅን መመረት ወደ ሰውነታችን መለቀቅ ያቀላጥፋል። ታዲያ የሬትና የቤንቶናይት ውድ የሆነው አልበንት ጥቅም ይህን ያክል ከተረዳ ነው ወደ አጠቃቀሙ ከማለፋችን በፊት ምርቱን ስንጠቀም እንደ ቆዳ አይነታችን ስለሚለያይ የቆዳ አይነቶችን የሚለዩበት መንገድ እነግራችኋለሁ። የፊታችን የቆዳ አይነቶች አምስት ሲሆኑ ከነዚህ አምስት የቆዳ አይነቶች የእርስዎ የትኛው እንደሆነ በምነግራችሁ ባህርያት መለየት ይችላሉ። የቆዳ አይነት በቀለም የሚለያይ ሲሆን የውሃ መጠንና የቅባት መጠንን አማክሎ የቆዳ አይነትን መለየት ያስፈልጋል። የፊት ቆዳው መለየቱ ያልበንትን አልበንትን ለስንት ደቂቃ መጠቀም እንዳለበት ስለሚረዳ በሚገባ ይከታተሉ። አንደኛ፣ ኖርማልስ ይህ የቆዳ አይነት ለይታ የሚማረች የፊት ቆዳ ሲሆን የፊት ቀዳዳዎች ብዙም የሌሉት ወይም ያልበሱበት ብዙም መስመር የሌለው የፊት ላይ ቅባት ወይም ወዝ ያልበዛበት ወይም የሌለው ጥርት ያለ ቆዳ ነው። የትኛውንም ነገር መቀበል የሚችል የፊት ቆዳ ሲሆን ነገር ግን እድሜውን በሙሉ ኖርማል ቆዳ ሆኖ ሊቀጥል አይችልም። እንክብካቤ አስፈልገዋል። ታዲያ ለዚህ ደግሞ አልበንት ምርት ይጠቅማል። ሁለተኛ ድራይ ስኪል፣ ይህ የቆዳ አይነት ሸካራ የመሆን ባህሪን የሚያሳይ የፊት ቀዳዳዎች በፍጹም የማይታዩበት መስመር መስመር የሚበዛበት የቆዳ ሁኔታ፣ ቀጠን ያለ የመገርጣት ባህሪ የሚታይበት በሳሙና ታጥቦ ከጨረሱ በኋላ የመጨብደድ ባህሪና አመድ የመምሰል ባህሪን የሚያሳይ ሲሆን ይህንን አይነት ቆዳ ያላቸው ሰዎች በጣም ጥንቃቄ የማታደርግ ከሆነ የማላላት የማሳከት የሽፍታና የቆዳ መቆጣት ሊያስከትል ይችላል። ለመጎዳት በጣም ዝግጁ የፊት ቆዳ ስለሆነ እንክብካቤ ይፈልጋል። ለዚህ አይነት የፊት ቆዳ አልበንት መፍትሄ አለ። ሶስተኛ ኦይሊ ስኪን፣ ይህ የቆዳ አይነት ወዛን ሲሆን የማንጸባረቅ ባህሪ አለው። የፊት ቀዳዳውን ጎላ ጎላ ብሎ ባይል ሊታይ ይችል። መጠነኛ የሆነ የቡግር ምልክት ነጫጭ ወይም ጥቋቁር እሾፍ የሚመስሉ ትናንሽ ቀዳዳዎች ወይም ደግሞ ክብተታ የሚመስል ነገር ሊኖረው ይችላል። ይህ የቆዳ አይነት ከሌሎች በተለየ መልኩ ለቡግር ተጋለጠ። ይህ የቆዳ አይነት እንደ ሌሎች እንክብካቤ አስፈልገዋል፣ እንዲሁም ለቡግር ተጋለጠ ስለሆነ አልበንት ምርት ነፍቴ ነው። አራተኛ ኮምባይኔሽን፣ ይህ የቆዳ አይነት በብዛት ግንባር፣ አፍንጫና አገጭ ላይ ኦይሊ ሲሆን ጉንጭ አካባቢ ደግሞ ድራይ፣ የተቀሩ ቦታ ደግሞ ኖርማል። ሁሉንም የቆዳ አይነቶች ቀላቅሎ የያዘ ሲሆን ሲታጠቡም ሆነ ሲቀቡ የቆዳ አይነቶችን ያማከለ መሆን አለበት። እንደ ቆዳ እንደ ቆዳ አይነቱ ለይቶ መጠቀም ያስፈልጋል። ለዚህ የቆዳ አይነት አልበንት መፍትያ አለ። አምስተኛ ሴንሲቲቭ ስኪን። ይህ የቆዳ አይነት ቁጡ ወይም ተሎ የሚቆጣ ሲሆን ለምሳሌ የተለየ ምግብ ሲመገቡ፣ የአየር ንብረት ሲቀያየር፣ ፀሐይ ወይም ንፋስ ወይም ብርድ ሲኖር፣ አንዳንዴ ደግሞ የሚያቃጥል ምግብ ሲመገቡ፣ ትኩስ ነገር ሲመገቡ፣ ሲናደዱ ሁለቱም ጉንጮች አካባቢ ወይም ሙሉ ፊታቸው የመቅናት ባህሪ የሚያሳይ ሽፍታ፣ ማዲያት የሚስተዋልበት የቆዳ አይነት ነው። በሁሉም የቆዳ አይነቶች በተለየ መልኩ ጥንቃቄ ያስፈልገዋል። ይህ የቆዳ አይነት በሌሎች የቆዳ አይነቶች የሚስማማ ሳሙናና ቅባት ላይ ምቾት ይችላል። ለዚህ የቆዳ አይነትም አልበንት መፍትሄ ያለው በእርግጠኝነት አሁን የቆዳ አይነቱን እንደለየው እርግጠኛ ነው። እድሜ፣ የኑሮ ዘቤ፣ ንፋስ፣ ፀሐይ፣ ብር፣ ቶሎ ቶሎ መታጠብ ማብዛትና ማጨስ እንዲሁም ሱስ የቆዳ አይነቱን ሊቀየረው ይችላል። ለምሳሌ ከኖርማል ወደ ደረቅ ቆዳ መቀየርን ያመጣል። ስለ ቆዳ አይነቶች ምን ያክል ታልቋችሁ። አሁን የቆዳ ጤናና ውበት የሚጠብቁበትን አልበንት እንዴት መጠቀም እንዳለብዎ ታሳያችኋል። አጠቃቀሙንና ምርቱን እንዲሁም አብረውን መርጣት ለምትፈልጉ የቢሯችንና የኔና ተክሻ ሰጥቶች ሰጥቶት የዛሬውን ቪዲዮ አበቃለሁ። እስከ ቪዲዮ መጨረሻ በትኩረት አብረውን እንዲቆዩ እጋብዛለሁ። ወደ አጠቃቀሙ ሳልፍ ይህንን አልበንት ሲጠቀሙ የፕላስቲክ ዕቃንና ማንኪያ ወይም ጠርሙስ ነክ ነገሮችን ብቻ መጠቀም ይኖርቦታል። ብረት ነክ የሆኑ እቃዎችን በፍጹም መጠቀም የለበት። ምክንያቱም ብረት ነክ የሆኑ እቃዎች በቤንቶናይት ውስጥ ያሉ ጠቃሚ ንጥረ ነገሮችን ከውስጡ የመውሰድ ባህሪ ስላለ፣ ለምሳሌ ቤንቶናይት ውስጥ ያለውን አይረን ብረቱ የመምጠጥ ባህሪ አለው። ስለዚህ ፊትዎ ማግኘት ካለበት ጠቀሜታ ሊጋራት ይችላል። የፕላስቲክ እቃን እንኳን ቢያጡ የሃይላንድ ቁርሳችን መጠቀም ያስፈልጋል። ፊቱ ላይ እንዳለው የቡግር መጠን የተቋቁሩና የጠባሳ መጠን በሳምንት ሦስት ጊዜ፣ ሁለት ጊዜ፣ አንድ ጊዜ መጠቀም ይችላል። ወደ አጠቃቀም ስመጣ እቃውን አዘጋጅቶ ከጨረሱ በኋላ አንድ ማንኪያ ወይም ሁለት ማንኪያ አልበንቱን ከሁለት ማንኪያ በደንብ አድርገው ያዋሉ፣ ፊቱን በደንብ አድርገው ማሳጅ እያደረጉ ይቀቡ። ከላይ የፊትን ቆዳ መዘርዘር ያስፈለገበት ምክንያት አብራራላችኋለሁ። ይህም የፊት ስክራብ ፊቶ ላይ አቆይተው ልብ ባለ ውሃ የሚታጠቡበትን የቆይታ ጊዜ የሚወርስ ነው የፊቶ የቆዳ አይነት ነው። አንደኛ ኖርማል ስኪን ያላቸው ሰዎች ከ12 እስከ 15 ደቂቃ ቆይተው ልብ ባለ ውሃ ይታጠቡ። ሁለተኛ ደረቅ የፊት ቆዳ ያላችሁ ደግሞ ከ5 እስከ 10 ፊቶ ላይ አቆይተው ልብ ባለ ውሃ ይታጠቡ። ሶስተኛ ኦይሊ የፊት ቆዳ ያላችሁ ደግሞ ከ10 እስከ 15 ፊቶ ላይ አቆይተው ልብ ባለ ውሃ ይታጠቡ። አራተኛ ኮምባይኔሽን ስኪን የዚህ የፊት ቆዳ ያላችሁ ደግሞ እንደ ቆዳ አይነት ሆ ለምሳሌ ኦይሊ እና ድራይ ካላችሁ ሊያይታችሁ ኦይሊ ፓርቱን ከ10 እስከ 15 ደቂቃ ቆይተው ለብ ባለ ውሃ አይጣጡ። ድራይ ፓርቱን ደግሞ ከ5 እስከ 10 ደቂቃ አቆይተው ከፋፍለው ለብ ባለ ውሃ አይጣጡ። ሴንሲቲቭ የፊት ቆዳ ያላችሁ ደግሞ ኪቶን ባልቨንቱ 5 ሰከንድ ኪቶን በማሻሸት ወይም ማሳጅ በማድረግ ከ1 እስከ 2 ደቂቃ ኪቶ ላይ አቆይተው ለብ ባለ ውሃ አይጣጡ። እንግዲህ ስለ አልበንት ምርት ይህን ያክል ካልኳችሁ ምርቱን የት አገኛለሁ የሚል ጥያቄ ማንሳታችሁ አይቀርም። ምርቱን ስክሪን ላይ በምታዩት ስልክ ቁጥር 0939145351 መደወል ትችላላችሁ። ምርቱን ወስደው ከተጠቀሙ በኋላ በእርግጠኝነት እንደሚያመሰግኑኝና አብረውን መስራት እንደሚፈልጉ አልጠራጠርም። ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስል፣ ያላችሁን ማንኛውም አይነት ሀሳብና አስተያየት ኮሜንት መስጫው ላይ ጻፉልን።

እና አብረውኝ መስራት እንደሚፈልጉ አልጠራጠርም። ለዛሬው ያዘጋጀውላችሁ ቪዲዮ ይህንን ይመስላል። ያላችሁን ማንኛውም አይነት ሀሳብና አስተያየት ኮሜንት ላይ ያስቀምጡ። ይህንን ቪዲዮ ሰብስክራይብ ሳያደርጉ ከሆነ ይህ የተመለከቱት ሰብስክራይብ ያድርጉ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።